ዛሬ የተሰራሁትን ጉድ ልንገራችሁ። ዛሬ የተሰራሁት የብቻው ነው ማለት ነው። አስብ የማላቀው ነገር ነው ያጋጠሚ ሁን። እኔን የጎዳይ ነገር ምንድን ነው? የልጆቹን መታወቂያ አለመያዜ ነው። ሰውን እንኳ ባይፈሩ ሰውን እንኳ ባይፈሩ አላህን አይፈሩም ወይ? ነገ ጠዋት ሞት አለብን ብለው አለማሰባቸው በጣም ገርሞኛል። እንግዲህ ስራቸውን ጀባ

ወይ በረከት ውድ እና የተከበራችሁ የመንሥራችሁ በአድማጭ ተመልካቾች እንደውም ቤተሰቦች እንደምናላችሁ በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ቤተሰቦች ላይክ፣ ሼር እያረጋችሁ አበረታቱን። አዲስ ይሆናችሁ ደሞ ሰብስክራይብ እያረጋችሁ የደወል ምልክቱን በመጫን ቤተሰብ ሰብ ሆኖ አዲስ ቪዲዮ ስለቅ እንድደርሳችሁ ማለት ነው። እንግዲህ ውድ ቤተሰቦች በቃ ብዙ ጊዜ ጣጣይ አላልቅ ብሏል ማለት ነው። አንዱን ስወጣው ወጣው አንዱ እያጋጠመኝ ነው። ይህን ጨረስኩት ስል ሌላ ያላሰብኩት ነገር እየተከሰተ ነው። እስከ ዛሬ እንግዲህ በቤቴ ጉዳይ በኮርኒሱ በበረንዳው በምኑ እያልኩኝ አይታችሁታል ማለት ነው የማወጣው ወጪ። ባለፈው ደግሞ አጥሬ ፈረሰ ምናምን እያልኳችሁ ነበረ። ቤተሰቦች አልሐምዱሊላህ በይ አታማሪ እንደዚህ እያላችሁኝ እኔ ግን አልሐምዱሊላ ሳልል አላልፍም ማለት ነው። ብዙ ጊዜ አልሐምዱሊላ አላለሁኝ፣ ግን ነገሮች ሲደራረቡባችሁ መበሰጫጨትና መናደድ አይቀርም ማለት ነው። ደግሞ ዛሬ የተሰራሁትን ጉድ ልንገራችሁ። ዛሬ የተሰራሁት የብቻው ነው ማለት ነው። አስቤ የማላቀው ነገር ነው ያጋጠመኝ። በቃ እዚህ ከቤት ኋላ፣ ከዋናው ቤት ኋላ ሌላ ሰርቪስ አለ ማለት ነው። ሰርቪሱን አከራይቼው ነበር። እንግዲህ በአሁኑ ሰዓት ቤት ስታከራዩ የምነግራቸው ነገር ምንድን ነው? ቤት ስታከራዩ መጠንቀቅ ያለባቸው ነገር ማለት ነው፣ መታወቂያ ሳትቀበሉ ቤት እንዳታከራዩ። ይሄ ለመዳም ቅመሞች መልእክት ነው፣ እዚህም የምትከታተሉ ካላችሁ ማለት ነው። እና እኔ በሰው ነው የመጡት እነዚህ ልጆች እዚሁ ናቸው የምናውቃቸው ናቸው ብለው አመጧቸው። እኔ ግን አላውቃቸውም መታወቂያም አልተቀበልኳቸውም ማለት ነው። እና ትናንት ከትናንት ወዳ ለካ እኔ ስለሌለሁኝ እዚህ በግቢ ስለሌለሁኝ እኔ ግቢ እየመጡ ውሃ የሚጠቀሙ ሰዎች አሉ። እኔ አላውቅም ይህንን ነገር። ባለፈው የአንድ ወር አንድ ሺህ ስድስት መቶ ሀምሳ ብር የውሃ ቆጣሪ ማለት ነው እንግዲህ ይህን ያህል የመጣው ምን ያህል ሰው ቢጠቀም ነው ብዬ እኔ በጣም ገረመኝ። ማለት ውሃው ፈሶ ነው ወይስ እንትን ተቆርጦ መንገድ ላይ በቃ የሆነ አደጋ ደርሶበት ነው? ውሃ ከሁለት መቶ ብር ከሶስት መቶ ብር አያልፍም የቆጣሪ ስትከፍሉ ማለት ነው እና ሽል ስድስት መቶ ሀምሳ ብር ሲመጣ ምንድን ነው ብዬ በጣም በቃ ውስጤን ጥያቄ የሆነብኝ ማለት ነው። እነሱም ሲጠየቁ ውሃም አልፈሰሰ የተበላሸም ነገር የለም እኛም የምንጠቀመው ይህን ያህል ነው፣ እንዲህ ነው አሉኝ እና ሌላ ሰው ግን ቀርቶ ሲወጡ ሌላ ሰዎች የሚያቸው ህዝብ አለ ማለት ነው። እኔ ስለማላያቸው እኔ ሸውደውኛል። እና እየቀዱ ሌላ ሰው እንደሚሄዱ ገባኝ ነገሩኝ ማለት ነው እና ደውዬ ተከራዎቹን ለምንድን ነው ውሃ የምታስጠቅሙት እኔ ሳልፈቅድላቸው፣ አውፍ አላልፈላቸውም። እዚህ ግቢ ውሃ የሚቀዳ ሰው ካለ እኔን ሳያስፈቅዱ ብዬ ተከራዎችን ሰወቅሳቸው፣ እንግዲህ ተከራዎቹም ጓዛቸውን ጥቅልል አድርገው ሳይነግሩኝ የሁለት ወር ደመወዝ ሳይከፍሉ ጥለውኝ ሄደዋል። በጣም የሚገርም ነገር ነው። እኔ የሁለት ወር ኪራይ ምንም ማለት አይደለም፣ ቤቴን አይሞላውም። ለነሱ ይብላኝላቸው። አንድ ሰው ከሰው ተደብቆ የሆነ ነገር አረጋለሁ ካለ በዱንያም ላይ አይቀናውም፣ መጥፎ ነገር ያጋጥመዋል። በአራ ቤቱ ጀሃንም ነው የሆነው ማለት ነው። እኔ ነገሮችን ግልጽ አድርጌ እንደዚህ ነው ብዬ ለሰው ካልተናገርኩኝ ደባብቂ የሆነ ነገር እንትን ማለት በጣም ይከብጠኛል። በቃ አሁኑ አሁኑ በቃ የተጋለጥኩ ነው የሚመስለኝ ማለት ነው። እኔ መጠየቅ የለብኝም እንደ እንደ ባለቤት ውሃ ማን ነው የሚጠቀመው፣ ለምንድን ነው እንደዚህ የሆነው፣ እኔ ሳልፈቅድ ሳትጠይቁኝ ማለት የለብኝም አለብኝ አይደለም። እንግዲህ ዱንያ ላይ ስንኖር ያለችንን ንብረታችንን መጠባበቅና መቆጣጠር አለብን አይደለም። እና በጣም ነው የገረሙን ማለት ነው ለምን ጠየቀችን? ሽንት ቤት እራሱ ቆልፉ እያልኳቸው ሳይቆልፉ እየሄዱ አንዳንድ ሰዎች እየመጡ እየገቡ የሚጠቀማሉ ማለት ነው ልጆቹ ሲጫወቱ ምን ሲሉ እየገቡ ይጠቀማሉ። ይሄ ሽንት ቤት ቢሞላ ማን ነው እንትን የሚለው የሚያስመጥጠው ማን ነው ብር የሚከፍለው እኔ ነኝ አይደለም እንደዛ እስከሆነ ድረስ ያለውን ነገር መቆጣጠር አለብኝ። ባለፈው ራሱ እንደዚህ ስላቸው ተቆጡ። ይህንን ነገር ለምን ጠየቀችኝ ብለው ማለት ነው ቆልፉ አንድ አንቆልፍም፣ ክፍቱን ጥለው ስራ ይሄዳሉ። በቃ ተጠባበቁ አይጠባበቁም ደግሞ አሁን ውሃውን እንደፈለገ ሌላ ሰው ከግቢ የውጭ እየመጣ የሚጠቀም ካለ ሌንን የቆጣሪ የምከፍለው አይደለም ለምን እኔ በቃ የቤት ኪራይ ከውሃና ከመብራት የሚያልፍ ጥቅም ሌላ የማገኘው ነገር የለኝም። እና እንደዚህ ብለው በጣም አናወደውኛ ወላይ ላዚም ማለት ነው። በጣም ነው የተናደርኩት። የተናደርኩበት ምክንያት ምንድነው ሌላ ሰው እየገባ ዝግብ እየገባ ውሃ መጠቀማቸው ነው። እነሱ ግን ዘግተው የቤት ኪራይ ሳይከፍሉ መሄዳቸው ምንም ማለት አይደለም። የኔ ቤት ኪራይ አልከፈሉም፣ እና እኔ ምንም የምጎዳው ነገር የለኝም ማለት ነው። እና ይሄንን ለምን ጠየቀችን ብለው ተቀይሞ ቁልፉን አስቀምጠው ዘጋግተው ሄደዋል ስልካቸውንም ስደውል ስልካቸውን ስደውል አይሰራም አሁን ይሄ ወላይ ለአዝም እኔንጃ በአሁኑ ጊዜ ያለው ነገር በጣም የሚያሳዝን ነው እና ሀባይቢ አሁን እኔን የጎዳይ ነገር ምንድን ነው የልጆቹን መታወቂያ አለመያዜ ነው የልጆቹን መታወቂያ ብይዝ ማለት ነው በየትም በየትም ብዬ አናጣቸውም ማለት ነው። ግን መታወቂያ አለመያዜ ጎዳኝ ማለት ነው። ለብሩ ብዬ ሳይሆን ነገራቸው፣ ስራቸው በጣም ስላናደደ ነው ማለት ነው። እና በአሁኑ ሰዓት ሰው አይታምንም። አኼሩ ዘመን ሰውና ሰውን አከፋፍቶታል። መተማመን ጠፍቷል፣ መተዛዘን ጠፍቷል ማለት ነው። ምን እንደው ምናልባት ሰውን እንኳ ባይፈሩ፣ ሰውን እንኳ ባይፈሩ አላህን አይፈሩም ወይ? ነገ ጧት ሞት አለብን ብለው አለማሰባቸው በጣም ገርሞኛል። እንግዲህ ስራቸውን ጀባ፣ የራሳቸው ጉዳይ። እኔ እነሱ የቤት ኪራይ መጣ አልመጣ ችግር የለውም። ለወደፊቱ ግን እንዲጠነቀቅ ያለ መታወቂያ ቤት ኪራይ ማከራየት እንደሌለብኝ ነው የገባኝ ማለት ነው። ላጥ ብለው የሄዱት አሁን እንደዚህ ለምንድን ነው መታወቂያ ስላለ ያስኩ ነው። እና ነገራቸው ነው እንጂ ምንም ማለት አይደለም። ለኔ እንዲጠነቀቅ ረድቶኛል ማለት ነው። በጣም የሚያሳዝን ጉዳይ ነው። አሁን ሰው እንዲያውሬ በቃ እንዲያውሬ ሆኖ ሰው ለማታለል ሰው ለመብላት ነው በቃ የቆመው ህዝቡ ማለት ነው። አንዳንዱን ስታዩት እኔ እንጃ። እና ብቻ ኸይር እንሻላ ሁሉም ለበጎ ነው፣ የራሳቸው ጉዳይ ማለት ነገሩን ስታወት ያሳዝናል እንጂ ለእኔ የምጎዳው ነገር የለም ማለት ነው። እንደውም በቃ አዛውን ሁላ ይዘው ሊሄዱ እነሱን ዛሬ እንዴት ዛህርቡ፣ ሽንት ቤት ቁልፉ ነገ ውሃ ለምን ተቀዳ እንደዚህ ነው ብዬ እነሱ ጋር ከምጨቃጨቅ እንደዚህ በራሳቸው ፍቃድ መሄዳቸው ጥሩ ነው ማለት ነው። እኔ ግን ሰውን በመጣላት አልፈልግም ነበረ። በስርዓት ነው የጠየኳቸው። እዚህ ግቢ መጡ ውሃ የሚቀዳለህ ለምን ብዬ በስራ ያናገርባቸው ያናገርኳቸው ግን ይህን ጥያቄ ለምን ጠየቀችኝ ብለው ነው። እንደዚያም ከሆነ በቃ ምንም ማድረግ አይቻልም ማለት ነው። ሌላው ከይረኛውን ያምጣልኝ። ቤት ስታከራዩ ደግሞ የሆነ ላጤ ምናምን ነገር እንደዚህ ወጣት ከሆኑ በጣም አስቸጋሪ ነው ማለት ነው። እኔ ቤት ኪራው ጠቅሞ ሳይሆን ግቢውን ይጠብቃሉ፣ በቃ ሰው አለው መባሉ ከይረ ነው ብዬ ነው እንጂ የእነሱ ቤት ኪራ የእኔን ቤት ይሞላዋል ብዬ አስቤ አልነበረም ብቻ የሆነ ሆኗል። ለወደፊቱ ትምህርት ይሆነኛል ብዬ አስባለሁኝ፣ እና ሀባይቢ እናንተም አሁን በላይ ያለውን ነገር ያው ከኔ ተማሩበት፣ የእኔ ትምህርት ይሆናችሁ ማለት የአንዱ የሆነ ችግር ሲደርስበት አንድ ሰው ላይ ከዛ መማር አለብን ማለት ነው ያ ነገር አስተምሮን ያልፋልና። ከእኔ የምትማሩበት ነው መታወቂያ መቀበል እንዳለባችሁ እና መሸወድ እንደሌለባችሁ ነው የምነግራችሁ ማለት ነው ይኸው እንደምታዩት ተዘጋግቷል ጸጥ ረጭ ብሏል ማለት ነው ሰፈሩ የራሳቸው ጉዳይ እኔን አይጎዱኝም በዚህ ማለት ነው የሚጎዱት እራሳቸውን ነው ማለት የእኔን የሁለት ወር ኪራይ ይዘው ሄዱና እኔ ምንም የሚደርስብኝ ነገር የለም ማለት ነው። ለእነሱ ይብላኝላቸው፣ ምንም ማለት አይደለም ማለት። የሰው ብር ሳይከፈል ቤት ቆልፎ ቁልፍ አስቀምጦ መሄድ በጣም ሸም ነው፣ ሸም ነው። እንደው ዱንያውን እንኳን ባንፈራ ነገ ጧት ሞት አለብን ብለን መፍራት ግድ ይለናል ማለት ነው። ይኸው ጸጥ ብሏል። ይሄ ነበረ እዚህ። ደግሞ ታችኛው እንደምታዩት ኩሽና ነው።